ያዘዝ ካፌ እኮ አይደለም የገባሁት፣ ሚስቴ ነው ያገኘኋት። ይኸውልህ ሚስት ካደለው ታዲያ። ና ቆይ፣ ምን ይነሽ ነው አሁን? አላውቅም። በፊት ግን ታማኝ ፍቅረኛ ነበርኩ። ሚስትና ፍቅረኛ ምን ይለያያል? ይኸውልህ ሚስት ማለት ያገባሃት፣ በፈጣሪ ፊት ቃል የገባሃልናት፣ በአንድ ጣራ ስር አብረሃት የምትኖር፣ አንተና ፈጣሪ የተጋመዳችሁባት ገመድ ማለት ናት። አሁን ይመስለኛል የኔና አንተ ግንኙነት ውስጥ አምላክ የለበትም። በምን አወቅሽ? እንዴት አወቀ? ብንጋባም ልታየውም ነበር ማለት ነው። አሁን ድብርቱ እየቀለደ ያለ ይመስላል። የአንተ ጨዋታ ውስጥ እየገባው ስለሆነ ይሆናል። ለነሱም ቀንድ እያወቀ ምን አልካቸው? ምንም ማለታቸው አለ እራቱ ራሱ በጥቆቻል። እራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳልፍ። አይ ዋናው የእናንተ ደስታ። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው። ኖር ብሎ የተቀበሉት በጣም እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ቲናና ዳንኤል እጅጉን በሽቀዋል። አባዬ ትሁትንና ካሌብን ለራት ከጋበዛቸው በኋላ ይህን የተመለከቱት ቲናና ዳንኤል እጅጉን በሽቀው እየተናደዱ ነው። ሲና ከረፈደም ቢሆን ዳንኤል በሁለት ቢላዋ መብላቱን ያወቀችበት ይመስላል። ባይገባትም ደጋግማ ለጥቅም ነው ማለት ነው የቀረበው በጣም ቀዝቅዛል እያለችው ነው። እሱ ደግሞ ባንቺ ስግብግብነትና ራስ ወዳድነት ይህ ሁሉ እየሆነ ነው፣ ኪሳራዬ በስቷል ይላል። የሐቁና የራሱ እንደተነጠቀ ሁሉ ምን የከሰር ነው አለ እያለች ቲና ብትጠይቀውም ለዚህ ንግግርሽ በጥፊ ነበር ማለት የሆነው ሁሉ አይታይሽም ወይ ይላታል። እሺ አንተ ባልከው እንሄዳለን በማለት በእቅዱ ለመስማማት ብትሞክርም ከዚህ በኋላ ማኮ አቡካካሹ እያለ ጥሏት ይሄዳል። እሷ ደግሞ በቀል እያሰበች ትገኛለች። ሀቄን ይዤ ካልወጣው እንተያያለን እያለች እየፎከረች ነው። የቴና እልህኝነትና የሰው መፈለግ አሁንም ሀሳቧ እንደሆነ በግልጽ ይታያል። ሰላም ሰላም! የጨጨዎች ቻናል ተከታታዮች ሰላማችሁ ባላችሁበት ሁሉ ይብዛ። ትሁት ክፍል 35 እንደቀጠለ ነው። ዳንኤል ፈጥኖ ኤደንን ለማግኘት ወደ ቤቷ ይሄዳል። ኤደንን መታ ሰላም ትለዋለች። እሱ እቅፍ አድርጎ እንደተለመደው ሰላም ሌላ ሲል እሷ ግን አልፈለገችም። ምን ነው ምን ተፈጠረ? ግልጽ አድርገሽ ንገሪኝ ይላታል። አቤት ምን ልታዘዝ ትለዋለች። እንዴ ሚስቴን እኮ ለማግኘት ናፍቀሽኝ ነው የመጣሁት ኤቅሪንጂ ሬስቶራንት አይደለንም፣ ይላታል ሚስትህ አይደለው ብላ እውነቱን በመንገር ታረደዋለች። እንዴ ፍቅረኛህ ነበርኩ እንጂ ሚስትህ አልነበርኩ። ፍቅረኛና ሚስት ምን ልዩነት አለው? ብሎ ይጠይቃታል። ሚስት ማለት በአንድ ጣራ ውስጥ የሚኖሩ ከፈጣሪ ጋር ቃል ኪዳን የገባህላት ሚስት ማለት እንደዛ ናት ትለዋለች። ይመስለኛል በእኔና በአንተ መካከል አምላክ የለበትም። አምላክ በግፍ በመጣ ሊያኖረን አይችልም፣ እቅዱም የለበትም። ትዳር ደግሞ የሚሰምረው በሶስት ገመድ ሲሆን ነው። አንዱ የእኔና ያንተ ነው። ሶስተኛው የሚጠነክረው አምላክ ሲኖርበት ነው። ስለዚህ ብንጋባም ልክ አይደለም ማለት ነው ብላ ቻው ብለው ደህና ደር ብላ የሚወዳት ሚስቱ ጥላው ሄደች። አባዬ እራት እንዴት ነበር እያለች ቲና አባዬን ትጠይቀዋለች። በጣም ደስ ይል ነበር። መልካም ልብ ካለው ሰው ጋር ማዕድ መካፈል እንዴት ደስ ይላል ይላታል። መልካም ልብ ይታያል እንዴ ትላል። እንዲያውም ጎልቶ ነዋ እያለ አባዬም እያበሸቃት ነው። ግን አባዬ ካሌብን ከማን ጋር ልታጋባው ነው? ከሁለቱ የትኞቹን ልታጋባ ነው? ሁለቱም ወርቅ ናቸው። ሁለቱንም ደስ የሚሉ ልጅ ነው። አንዳንድ ሰው ሁለት ቦታ መሆን ይችላል። የእኔ ልጅ ግን ሁለት ቦታ መሆን አይችልም፣ መልካም ልብ ያለው ነው እያለ እየነገ ቲና ግን ማብሸቁን ቀጥላለች። የተሳካላት መስሎ ከሁለቱ የትኛውን እንደምትድር እስኪያስብለት የሆነ ነገር አድርግ ትለዋለች። እኔ እንደዛ አላደርግም! አንቺ ለብልግናሽ ለከት አብጅለት። ቲና እና ትሁት ቢወዳደሩ ኩሽና እና ሳሎም መሆናቸው ነው እንጂ ልብሷን ስትለብስ ሁላችን ማስደንግጣለን። እንዴ አንተን ማስደንግጣለች እንዴ ብላ በሱም ልትሳላቅ ሞከረች። አባዬ ግን የዋዛ አይደለም ብልግናሽን ለከት አስቀምጭለት ብሎ እንቅጩን ነገራት። ሰላም፣ ሰላም የጨጫ ቻናል ተከታታዮች፣ ይህ ይቻላል እዚህ ድረስ ከመጡና ከወደዱት ሰብስክራይብ ያድርጉ። ዳንኤልና ቲና ካሌብ ከማን ጋር እንደሚጋባ ሌላ ርዕስ መርጠው እየተጨቃጨቁ ነው። ከትሁትና ከኤደን ማንን ሊያጋባው ነው ካሌብን? ዳንኤል እያለች ትሁት ትጠይቀዋለች ብሎ ተርበተበተ። የእሱን ኤደንን ካሌብ ያገባበት እንደው እየጨነቀው ምን እያሰበ እንደሆነ ለሷ ሳይነግር እየተጨናነቁን ግን ትሁትን እኮ ልብስ ቀይሪ ብሎ ወሰዳት እያለች አሁንም ትበሽቃለች እሷ የቤትን መቤሳለች። በገዛጇ ያጣችው ወርቅ እድል አምልጧት ለትሁት እና ለኤደን ተላልፎ ሊሰጥባት መሆኑ እየገረማት ከዳንኤል ጋር ተንኮላቸውን አሁንም ያስባሉ። ዳንኤል ያለውን ሊትነጠቁኖ ኪሳራው ኬሳራው በዝቶበት በጣም ተጨንቋል። አሁን ቲና በካሌብ እየቀናሽ ነው ሊያገባ መሆኑ አበሳጭቷት አልፈታውም እያለች እየተናደደች እየጨሰች ነው። ዳንኤልም ዋናዬን ማጣት አልፈልግም እያለ በልቡ እያማተረ ጨንቆት ጥሏት ሄደ። ትሑትና ካሌብ በራት ግብዣው እየተመሰጋገኑ ነው። አባዬ ጌሙን አላቆመም። ስለዚህ እኛም የጌሙ ተካፋይ እንሁን አብረን እናብሸቃል ብሎ ካሌብ እንደተስማማ ከትሑት ጋራ ያለውን ብሽሽቅ ቀጥለውበታል። እሷም አትተወንም ካሌብ ደግሞ ከዚህ በኋላ ምንም የምታመጣው የለም እያሉ ስለ ወደፊቱም እያሰቡ እየፈሩ ነው። እስኪ እናንተስ ምን የሚፈጠር ይመስላችኋል? በኮሜንት ሳጥኑ ሀሳብ አስተያየታችሁን አስቀምጡልን። አባዬ ለትሁት መልካም እያሰበላት ነው። ቤተሰቦችሽ ደህና ናቸው ወይ? አዎ ደህና ናቸው፣ ሲስተካከል እጄ ጠይቃቸዋለሁ እያለች ነው። አዎ ለኔ ብለሽ አስቸገርኩሽ እየተባባሉ ነው። አዎ ተሏግቼ ዓለሚን ባሳየው ላባቴ ትሏለ እኔም አባትሽ ነኝ፣ ቁም የድርሻለሁ እያለ ቃል እየገባላት ነው። ትሁት አግብታ የእውነት ትዳር ይዛ ደስ ብሏችሁ ማየት የምትፈልጉ በኮሜንት ሳጥኑ አብራችሁ ላይክና ሸር በማድረግ ሀሳባችሁን አካፍሉ። ኤደን በጣም ጨንቋታል። ለጊዜው መደበቅን እሻለው እያለች ላባዬ እየነገረችው ነው። ጥሩ ራሽን አረጋጊ፣ እሱ ሳይሻል አይቀርም ይላታል። አዎ ክህደቱን ግን በአይኔ ማረጋገጥ እፈልጋለሁ፣ እያለች አሁንም ስለ ሌላ ሰው እያወራ ነው የሚመስለኝ እንጂ ከኔ ጋር እቅድና አላማ ያለው አይመስለኝም እያለች ላባዬ ትነግረዋለች። የልጁ ጭካኔማ የልጄ ሚስት ያልኳት እንደ ሴት ወንድም ነይ ብሎ ገብቶ ምኝታ ቤት የሆነውን ያሳለፈውን ያን ሁሉ ሲነግራት ማመን ከብዶታል። እንዴት ቻላችሁትም እያለች ነው። ስለዚህ ሌባን ሌባ ነው ብዬ ከዚህ በኋላ አልቀበለውም፣ መቶም የሰረቀ አንድም የሰረቀ ያው ነው ትላለች። አባዬ ደግሞ ለውጡን የሚያውቀው መቶ የሰረቀ ነው ይላታል። ዳንኤል ቢጨንቀው አባዬ ጋር ሂዶ ኤደን ተለወጠችብኝ ብሎ ይጠየ ምን አርጋሃት ነው ይላል አባዬ። እንዳላወቀ አላደረግኳትም እኔ እንጃ እኔ እኔና የተስተካከለ ሕይወት ለማድረግ እየለፋው ለማቃናት እየሞከርኩ ነው ይላል ዳንኤል። እኔ ለማቃናት ስትሞክር አላየውህም ይለዋል አባዬ። እሷ ሴት ልጅ ናት እንድትጎዳ አትፈልግም። በተስተካከለ መንገድና ለፍተ ጥረግረ በራስ መንገድ ብታቆማት ደስ የሚል ይሆናል። አንተ ግን ከላይ እንዲዘንብል ነው የምትፈልገው እያለ ይነግረዋል። እንዴ እኔ እኮ እንደናንተ የተመቻቸ የለኝም ይለዋል። እኛም በፊትም ሰርተን ነው አሁንም እየሰራን ነው፣ በዚህ ነው። አንተ ግን የሆነ ነገር ከላይ እንዲመጣል ነው የምትፈልገው። ስለዚህ ለእሷ ታመንላት እያለ በሁልጊዜውን ምክር ይለግስለታል። ዳንኤልም እሺ እሞክራለሁ ብሎ ተነስቶ ሄደ። ለማንኛውም ዳንኤል እነሱን አታልላለሁ ብሎ ገብቶ እሱ የበለጠ የሚወዳትና የሚሳሳላትን ኤደንን ካሌብ ተበቅሎ የማን ትዳር ፈርሶ የማን ይቀራል ብሎ እውነቱን ከነገራት ወዲህ እሷም ልትደበቀው እንደወሰነችና እንዳልፈለገችው በመካከላቸው የእውነትን በግፍ የመጣ ሀብት ቤታቸውና ትዳራቸውን እንደማይመራላት አምና በባዶ ኪስና በባዶ ተስፋ መኖር እንደማትፈልግ እውነቱን ነግራው ሄደች። ይህ የሆነበት የማያቀው ዳንኤልም ተቸግሮ አባዬን መልሶ ያማክራል። አባዬ ሊበቀለውና የእስካሁኑን ሊያወራረድበት እንደሆነ ያልገባው ዳንኤል አባዬ አሁንም በተስፋ እየጠበቀ ዱብዳ የሆነ ሀብት እንዲሰጠው ይፈልጋል። በዳንኤል ሁኔታና ልፍስፍስነት እስኪ ሀሳባችሁንም ሁላችሁም በኮሜንት ሳጥኑ ላይ አስቀምጡልን። አባዬና ካሌብ በተራቸው ደስ እያላቸው አሁን ድብርቱ የለቀቀ ይመስላል። አንተዬም ከስለገባው ነዋ አብረን እየተዝናናን የሆነው ይላል ካሌብ። ትሁት እንዴት አባቷ ነው አባዬ የምታምር ይላል። ትሁት ደግሞ ድንገት ከኩሽና ወደ ሳሎን ስትመጣ ይህንን ቃል ሰምታ ድንግጥ ብላ ቆመች። እንዴ እነሱ ኮን ጊዜ ልብሱን ይሆናል እንጂ ለትሁት አይደለም ክብር የሰጡት ይላል ካሌብ። አባየም ከተመቸች ከሷ ጋር ልዳርህ እያለው የዛሬው ትዕይንት አለቀ። ትሁትም ባለችበት ገርሟ ትቆማለች። አባየና ካሌብም እየተሳሳቁ ነው። ቀጣይ ምን ይፈጠር ይሆን ሁላችንም የምንጠብቀው ነው ይዘንላችሁ እስከምንቀርብ ቻናሉን ሼር ኮፒ ሊንክ በማድረግ አብራችሁን ሁኑ። ለቻናሉ አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ